እንኳን ለ1446ኛው የኢድ አልሃዳ አረፋ በዓል ለመላው ሙስሊም አባሎታቻችንና ለህብረተሰቦቻችን እንኳን በሰላም አድርሳችሁ ማለት ፈልጋለሁ። ይህንን ካልኩ በኋላ ማንኛውም ህብረተሰብ በዓልን ምክንያት አድርጎ በሚያዘጋጁት አንዳንድ ዝግጅቶች ላይ ቅድመ ጥንቃቄ እንዲያደርጉ መልእክቴን በዚሁ አጋጣሚ ማስተላለፍ እፈልጋለሁ። ይህም ስንል ተቀጣጣይ የሆኑ ነገሮችን እሳት ነቅ የሆኑ ነገሮችን ከሰል፣ ሻማ የመሳሰሉትን ለኩሰው በድካም መንፈስ ረስተው ላልተፈለጉ የእሳትና ድንገተኛ አደጋዎች እንዳይጋለጡ ህብረተሰባችን ዘውትር ያላሳለሰ ጥረት ጥንቃቄ እንዲያደርግ መልክቴም በዚሁ አጋጣሚ ማስተላለፍ ፈልጋለሁ። ሆኖም ግን እነዚህ አደጋዎች ከደረሱ ቀጥታ ሐረሪ ፖሊስ ኮሚሽን በአጭር መልእክት ስልክ ቁጥር በመደወል ለእሳትና ድንገተኛ አደጋዎች ሪፖርት በማድረግ ከድንገተኛና ከደራሽ አደጋዎች ራሳችንና ህብረተሰባችንን ደህንነት የህብረተሰቡን ሰላምና ደህንነት ከመጠበቅ ጎን ከእሳት አደጋም ለመከላከል ዘውትር ባህር ሳት ዝግጁ ስለሆንን በአፋጣኝ ወደኛ መልእክት እንድታቀርቡ ጥሪያችንን እናስተላልፋለን። የእሳትና ድንገተኛ ሰራተኞች 24 ሰዓት በዓል ደከመኝ ሳይሉ ዝግጁ ስለሆኑ በየትኛው በኩል እሳት ተነስቶ ሲያው መልእክቱን በአስቸኳይ ወደኛ እንዲያስተላልፉ ስል በአጭሩ መልእክቴን አስተላልፋለሁ። ስሜ ምክትል ኮማንደር መፍቶ ከድር ይባላል። የሐረሪ ፖሊስ ኮሚሽን ወንጀል መከላከልና ትራፊክ ቁጥጥር ዳይሬክቶሬት ዳይሬክተር ነኝ። በአረፋ በዓል ጥበቃ አስመልክቶ ማለት ነው። በግብይት ቦታዎች በጀላባ አካባቢዎች ማህበረሰቡ ከገጠር አካባቢ ሊሆን ይችላሉ ከከተማ ያው ገለግብይቶ የሚወጡበት ሰዓት ላይ ሰው መማንኛውም ስርቆት እንዳይፈጸሙ አብዛኛው ቅድመ መከላከል ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። የባጃይ ላይ ስርቆትም እንዳይኖሩ እንደ ቅድመ መከላከል ስራዎች ማህበረሰቡን በማሳተፍ ህብረተሰቡ ጥቆማ ቢያፈውን ተራስ ከነ መከላከል ሰባቱ የሰላም እንደምን እንደምንገኝ ነው። ፖሊስ ህብረተሰቡን ፓትሮሊንግ ያው ተባባ ፖሊስ ተባባሪዎችና ሚሊሻ ባልደረባ በማቀናጀት በአረፋ በዓል ቀን ያው የተጠናከረ ጥበቃና ፍተሻ የሚደረግበት በዓሉ እስኪጠናቀቅ ድረስ ማለት ነው። ከዛ በኋላ ደግሞ መዝናኛ አካባቢዎች አብዛኛው ጊዜ የሚኖሩ ባለ ስርቆቶች ናቸው። እንደዛ እንዳይኖሩ ያው ቅድመ ጥንቃቄ እያደረግን እንገኛለን ያው ክትትልም ቁጥጥርም ጥበቃም እያደረገ እንገኛለን። ከሌላ ጊዜ በተለየ ዝግጁ የሆነ ያው ክትትልም ቁጥርም እያደረገን ነው የምንገኘው። አንደኛ ለየት የሚያደርገው ምንድነው ከሌላ ጊዜ በተለየ ሲሲቲቪ ካሜራ አለ። በሲሲቲቪ ካሜራ የተደገፈ አባሉም በተሽከርካሪ ፓትሮልና በቋሚ ጥበቃ በመመደቡ ያው የተሻለ ከሌላ ጊዜ በተለየ ቁጥርና ክትትል እያደረገን ነው የምንገኘው ለመላው እስልምና ተከታዮች በአጠቃላይ ያው እንኳን ለአረፋ በዓል በሰላም አደረሳቸው እያልኩኝ ማንኛውም ወንጀል በሚያይበት ጊዜ ወንጀል አስከፊ መሆኑን ተረርቶ ለፖሊስ ጥቃው ማድረግ እንዳለበት እያስተላልፋሉ። አመሰግናል። ኢንስፔክተር አብዱል ሐኪም ረመዳን ይባላለው። በሐረሪ ፖሊስ ኮሚሽን የትራፊክ ክፍል ኤሌክትሪክ ኃላፊ ነኝ። የአንድ ሺ አራት መቶ አርባ ስድስተኛውን የአረፋ በዓል ለማክበር በሐረር ከተማ ሰላማዊ የትራፊክ ፍሰት እንዲኖር ምንም ጭንቅ ሳይኖር ምንም አደጋ ሳይኖር ሕዝባችንን ለማገልገል ከጠዋቱ 11 ሰዓት ጀምሮ አባሎቻችንን በመመደብ በሚያስፈልገው ቦታ ሁሉ በመመደብ እና ህብረተሰቡ ደግሞ የሚዘጉ መንገዶችን አውቆ ሌላ አማራጭ መንገድ እንዲጠቀም በዚህ አጋጣሚ ለመጠቀም እንፈልጋለን። ብሎ በግብይት ቦታዎች፣ በገበያ ቦታዎች ላይ ህብረተሰቡ የራሱን ጥንቃቄ እንዲያደርግ ህብረተሰቡ ያለግባብ እንዳይዘረፍ ራሱን ጥንቃቄ እንዲያደርግ ይህንን መልዕክት ለመፍታል እንፈልጋለሁ። ያው የሚዘጉ መንገዶች እንደምታወቀው ዋናው መንገድ እንደሚዘጋና አማራጭ መንገዶችን እንዲጠቀም ነው። በአራተኛ በአዲሱ መንገድ በአራተኛ ወርታችን ይዘጋል። በአዲሱ መንገድ እንዲጠቀምና ሌሎች ደግሞ አማራጭ መንገዶችን እንዲጠቀም ለህብረተሰቡ አስቀድሞ መነገር እንፈልጋለን እንኳን